ሰላም፣ ሰላም ጤና ይስጥልኝ። ውድና የተከበራችሁ የሞአዚ የመሪዋ ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች፣ የኔ ምርጥ አምርጦች፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። የእስልምና ተከታዮች በሙሉ ኢድ ሙባረክ እና ዛሬ ደግሞ ቡራጌ እንግዲህ አክስት አጎት አድርጌያችኋለሁ፣ እንኳን ደስ አላችሁ ብሎናል። ቡራጌ ቢሆን ደስ ይለን ነበር፣ ነገር ግን ከሀይሚዬ እንጂ ከሌላ አንፈልግም። ደግሞ ከዚህ በፊት ተሳስተ ከተከሰተ ደግሞ ምንም ማድረግ አንችልም። አሜን እልል ብለን የምንቀበለው እንጂ ለምን አስረገዝክ ለምን ወለድክ አንልህም። ቡራጌ አስቀድሞ ነበር መጥኖ መደቆስ አሁን ምን ያደርጋል ድስቱን ጥዶ ማልቀስ ይባላል። እና ቅድሚያ መጠንቀቅ ነበረ እንጂ ከሆነ በኋላ እኮ ምንም ማድረግ አይቻልም። ልጅ ደግሞ የእግዚአብሔር ስጦታ ነው። ልጅ አለው ብለን መጥላት የለብንም ማለት ነው እና እንግዲህ ቡራዬ ኃይለኛ ፕራንክ ነው ያደረጋት ሀይሚዬን ያው ቅድሚያ ለኛ ተነግሮናል፣ ጓ እንዳንልበት ተነግሮናል። እና ይሄ ነገር ማለት ነው ፕራንክ እነቱ ብቻ ሳይሆን በብዙ ሰዎች ህይወት ላይ የሚከሰት ነገር ነው። ትምህርትም አለው፣ በጣም ትምህርት አለው የብዙ ሰዎችን ህይወት የሚበጠብጥ ያለ ነገር ነው። እንደዚ አይነት ነገር በተለይ ደግሞ ወንዶች መሆኑ ብዛት፣ ግን ወንዶች ላይ ነው እንደዚ አይነት ነገር የሚከሰተው። ሴቶች እንኳን ልጅ ካላቸው ልጅ አለን ነው አይዋሹም። በልጅ ሴቶች አይደራደሩም። ቁም ነገር ልጅ ካላቸው አለን ወልደናል። ወንዶች ግን ይዋሻሉ። ወንዶች ልጅ ካላቸው ልጅ የለንም ብለው ነው ሴትን ልጅ የሚቀርቡት ብዛት ማለት ነው እና ብዙ ጊዜ እንደዚህ አይነት ነገር ይፈጠራል እና ወንዶች ይጋለጣሉ፣ ይዋረዳሉ ማለት ነው። እየደበቁ ይዋረዳሉ። እንደዚህ አይነት ወንዶች ማዋረድ ነው። እና ብሩኬ እንግዲህ የጀመረው ፕራንክ ምንድን ነው? ልጅ ያንተ ነው ብላ አምጥታ በር ላይ ጥላው ሄደች። እና አሁን ልጁ ያለው ፍጼጋ ነው። በጣም እያስቸገረው ነው። በጣም እያለቀሰ ነው። እኔ መቼ እንደተሳሳትኩ ራሱ አላቅም አላስታውስም። እና የልጁ እናት አምጥታ ጥላው ሄደች ነው ያለው። ጉድ አስቡት እንግዲህ እና ግን ቅድሚያ እንግዲህ ሀይምዬን አሳምኗታል። በጣም ተጨንቃለሁ። እንዴት ብዬ ልንገርሽ። በቃ ትልቅ ስህተት ንተሳሳት እኮ ምናምን ብሎ ቃል አስገብቶ ማለት በቃ የሆነ ነገር እንዳይፈጠር ብሎ ማለት ነው። እና ያው ሀይምዬ ግን ችግር የለም ብላ ተቀብለችው ማለት ነው። ያው ልጅ ነው ብሎም ሲነግራት ደንግጣለች፣ ግን ምንም ማድረግ አይቻልም። በነገራችን ላይ ማለት በቃ እንዴ ተሳስቷል ይሄ ልጅ አይ ልጅ ስላለ ብላ ጥላው መሄድ የለባትም ቢሆን ማለት ነው ቢከሳት እንደዚ አይነት ነገር ቢሆን እና ቡራ ደግሞ እንግዲህ፣ ዲኤንኤም ራሱ ቢመረመር ያንተ ልጅ አይደለም ቢባል ራሱ ምንም ማድረግ አልችልም፣ እናቱ ጥላው ስለሄደች ግዴታ እኔ ማሳደግ ያለብኝ ብሎ ነው ያለው። እና ማለት ነው ያው ሀይምዬ መደንገጡም እንዳለው በቃ ችግር የለም ምናምን፣ መጀመሪያማ በቃ ልቤ እየመታ ነው በቃ የሌላ ካበደው ቀወጠው ወይናት እኔ በጣም ሳኮች ማለት ነው። በተለይ ደግሞ የሚያለቅስበት ፓርት እያለቀሰ ነው አሁን ትን ያለው ፓርት ማለት ነው። እና ሀይሚዬ እርጋታዋን እኔ አድነቀዋለሁ በነገራችን ላይ መረጋገቷ ብቻ ላደለ በቃ እሱን አይዞህ ምናምን ምንም ማድረግ አይቻልም በቃ ማለቷ ያ ያ ነገር በጣም ትልቅ ነገር ነው ቁም ነገር ማለት ነው። እና እንደዚያ ነገር ሲፈጠር ትዳር እንደሚፈርስ ታውቃላችሁ። ለምሳሌ አሁን ብዙዎቹ ልጅ እንዳላቸው ደብቀው ትዳር ይመሰርታሉ። በአዲሱ ትዳራቸው ላይ ልጅ ወልደው ምናምን እየኖሩ እያለ ሚስት ልጅ እንዳለው ትሰማለች፣ ወይንም ደግሞ ያቺ የወለደላት ሴትዮ ልጇን ይዛ ትመጣለች። እዛ ሰው ቤት ማለት ነው እና ለምን ደበቅከ፣ በማለት አስቡት እንግዲህ ትልቅ ትዳር ልጆች ምናምን ይበተናል ማለት ነው እና ስታደርጉ ቢያንስ ማለት ነው ይሄ ጊዜያዊ ወይንም ደግሞ ለአራት ለአምስት ደቂቃ ስሜት ብላችሁ ስታደርጉ ማድረጉን አድርጉ፣ ግን ጥንቃቄ አድርጉ። በቃ ጥንቃቄ አድርጉ። በተለይ ይሄ የተለያየ ሴት ጋር የምትሄዱ እኔ ትኩረት የማደርገው ወንዶች ላይ። ወንዶች በጣም በቃ የሆነ ሴት ጋር እንትን አለባቸው፣ ሱስ አለባቸው፣ ያችንም ያችንም የመቅመስ ሱስ ማለት ነው። እና ከዛ ደግሞ ሲያስረግዙ ደግሞ ላሽ ብለው ይሄዳሉ ማለት ነው። ይጠፋሉ ላሽ ብለው ላሽ ብለው። ከዛ ግን መዘዙ ለእናንተ ነው የሚሆነው። እና ቢያንስ ጥንቃቄ ማድረግ። ሴቶችም ደግሞ ተጠንቀቁ፣ ተጠንቀቁ። ይሄ ለማታገቡት ወንድ ወይንም ደግሞ ለማይሆናችሁ ወንድ ለስሜታችሁ ብሏችሁ ከዛ ወንድ ጋር መተኛት የለባችሁም። ራሳችሁን ማስከበር። እኔ ብታደርጉ እንኳስ ጥንቃቄ መደረግ አለበት። ልጅ ከእናት ከአባቱ ጋር ነው ማደግ ያለበት እንጂ ከባድ ነው። ብቻ ፕራንኩ ላይ ካያችሁ እንግዲህ ሴትዮዋ ጥላው እንደሄደች የራስ ጉዳይ፣ ራስ አሳድግ፣ እኔ በቃ እስከዚህ ድረስ አሳድጌዋለሁ ከዚህ በኋላ አልችልም ብላ ነው የምትሄደው። እንግዲህ ልጁ ምን አይነት ስቃይ ውስጥ እንደሚኖር አስቡት። ቢያንስ አባቱን እስከሚለምድ ያሉት ሰዎች አዲስ ይሆናሉ የሚያሳድጉት ምናምን፣ እናቴ እያለ ያለቅሳል። በጣም ከባድ ነው እና ቡራ ዛሬ የሰራው ፕራንክ አስተማሪም ነው አዝናኝም ነው ማለት ነው። በጣም እኔ ዘና ብዬበት አለሁ። ቁም ነገር ማለት ነው እና ደግሞ እየተደረገ ያለው ነገር ነው። እንደዚህ አይነት ነገር የምናየው የምንሰባው ነገር ነው እና ሀይምዬ ደግሞ መቀበሏ ደግሞ በጣም ደስ የሚል ነገር ነው። አይ አልፈልግም ምናምን ብላ ብትሄድ አንደኛ ቡራንም አትወደውም ማለት ነው። ሁለተኛ ልጅ ነው ልጅ የእግዚአብሔር ስጦታ ነው። ሰዎች ልጅ አጥተው ራሱ ማለት ነው መውለድ አቅቷቸው ራሱ ከማደጎ እያመጡ ነው የሰው ልጅ የሚያሳድጉት ማለት ነው። እና ስለዚህ መቀበል ደግሞ ደስ ይላል። ቃ እንደውም የሆነ ፕራንኩ ቢቀጥል አሪፍ ነው ብዬ ነው ማስበው። ያው ተቋረጠ እንጂ ማለት ነው። አለቃ ክስ ምናምን ወዲያውኑ ፕራንክ ነው አላት እንጂ ማለት ነው። የሃይሚዬን ሪያክሽን በደንብ ማየት ነበረብን። እና ቀጣይ አሁን ቡራዬ ሁለት ጊዜ ፕራንክ አድርገሃታል። ቀጣይ ግን እሷ በከባድ ነው የምትመጣለ። አትለቅህም እንደዚህ እያስደነገጥካት ማለት ነው፣ አትለቅህም እርግጠኛ ነኝ። ይሄ ሃይሚዬ ደግሞ በጣም ከበድ ያለ ነው የሚሆነው። ከበድ መቻል አለብህ ማለቃቀስ፣ መተከዝ፣ ምናምን መናደድ የለም ብድር በምድር። በጣም ሃርድ ሆኗ ነው የምትመጣልህ ሁለተኛ ጊዜ ማለት ነው እና በአጠቃላይ ግን አሪፍ ነው አሪፍ ነው ትምህርት ያለው ነገርም ስለሆነ ጥሩ ነው ጥሩ ነው ብለናል ተቀብለናል ደግሞ በትክክለኛው ደግሞ አክስትና አጎት አድርጎን አክስታ አጎት መሆን እንፈልጋለን እኛ ራሱ ማለት ነው ቡራዬ እንፈልጋለን በዛ ላይ ደግሞ ዳኒ የሚባለው ልጅ ሰብስክራይብ ስላደረጋችሁት እናመሰግናለን ብሏል ቡራዬ እኔ ያላየሁትም በነገራችን ላይ የሚገርማችሁ ነገር ፈልጌ ፈልጌ ያጠቸው ግን መጨረሻ ፖስት ከተደረገ በኋላ ሰዎች እንትን ሲሉትን ያየሁት አላደረኩትም።